የጌታ ስም ለዘላለም የተባረከ ይሁን። እዚህ ቤት ጌታ አለ። እውነት ስላየው ነው። ትዕግስት እባላለሁ ከዱከም ነው የመጣሁት። ባለፈው ከውጭ መልስ እዚህ ኮንፈረንስ አራት ቀን ነበረ። ቅዳሜ ነው የመጣሁት። መጥቼ አላቅም እዚህ ቤት። ዛሬ ሁለተኛ ቀን ነው። በጣም ነው የምወዳችሁ። በጣም ነው ማከብራችሁ በጣም በቃ ሲያይ ውስጤ በጣም ደስ ነው የሚለኝ። በቃ በጣም ውድድ ከነ ትዳር ባለቤትሽ ትዳር ሁሉ እየተባረከ ይሁን እና መጥቼ ስመጣ በብዙ ፈተና ነው የመጣሁት። ጌታዊ ዛሬ ምን ትላለ? ባዶ መመላለስ በቃ እያልኩ በቃ ሪሳ አርጌ ዛሬ የነቀን ነው ባዶ መመላለስ በቃ በልጌታ ሆይ ብዬ ደስ የሚል ጊዜ ነበረ። ስመጣ በቃ ያው ባለቤትም በጌታ አይደለም ቸርች ሲሄድም ያው ብዙ ፈቃደኛም አይደለም፣ አይወድም። ዝም ብዬ ሄዳለው። ትንሽ አሞኝ ነበረ። በዛ ምክንያት በቃ ሂጂ እዛ ቸርች ብትሄጂ ምናምን ይሄ ነው ከአምላክ አንተ ነክ እንደዛ ያረገው ብዬ ዝም ብዬ በቃ ቅዳሜ መጣው። መጥቼ ዘይት ሰዓት ነበረ። ፎቶ ሁሉም አወጣው። አውጥቼ አንተ ጨለማ፣ አንተ ፈተና፣ አንተ እንቆቅልሽ ዛሬ ከኔ ጋር አትመለስም። ቀብሬ ሄዳለው። ዛሬ የመልስቀ ፈጣን ይሆናል እያልኩ እጽፋለሁ። ቁጭ ብዬ እዛች ጋ ነበርኩ። ያኔ ከዛ እሱ ላይ ሚቀባለው አንተ ሳውዬ እንደዚህ አትቀጥልም፣ በጨለማ ላይ እንዲሁ አትቀጥልም፣ ትቀየራለ፣ ትለወጣለ፣ ሳው ትሆናለ እያልኩ ዘይቱ በእሱ ላይ ሚቀባለው፣ በቤተሰቦቼ ላይ ሚቀባለው። እኔ ያኔ ለአንድ ምስክርነት መጥቼ በቃ ፈራው። መድረክ ወጥቼ ማስክሬ አላቀም፣ ፈራው ከዛ ቀባው ይቴ ላይም በሰቦቼ በራሴ ላይም ቀብቼ ከዛ በቃ አገልግሎቱን ተካፍዬ መጨረሻ ላይ ወደ ቤት ሄድኩኝ። ዛሬ ውሃም ይዤ ነው ለዛይት ብር አጥቼ ውሃ ገዝቼ ሄድኩኝ። ሲሄድ በሩ ላይ ረጫለሁ። ዛሬ በቃ ይሄ የኔ ቤት ይቀየራል፣ የኔ ታሪክ ይቀየራል፣ የባለቤቴ ታሪክ ይቀየላል፣ እንዲሁ አንቀጥልም ብዬ መጀመሪያ በቃ ዛሬ እንደዚህ አትገባም፣ እሳት ይሁን መሬት እያልኩ መሬት ላይም ውሃ አልጋ ላይ ሙሃ ሁሉም ቦታ እንደዚያ አረኩና፣ እሳት ይሁን እዚህ ቦታ ላይ ትቀመጣለህ አንተ፣ ግን እሳት ላይ ነው ዛሬ በቃ መቀየር ይሆናል በህይወቴ አልኩና፣ መጣ በፍራሹ ላይ መሬት ላይ ቁጭ አለ። እንዴት ነበረ ዛሬ አለ። እረ፣ በጌታ ስም አንተ እንደዚህ እንደዚህ አይነት ቦታ አግኝቼ አላቅም። ላካ ባዶ ቦታ እየሮጥኩ ነበረ፣ ግን ዛሬ የመልስ ቀን ሆነ ሚና አለ። ሳውየው ጸለልሽ፣ ነካሽ፣ ነገርሽ በሽታው ምናምን አራን ነገርኩም። እንዲሁ መድረክ ላይ እያገለገለ ነበረ። በዛይት እሱ ጻለና ያ ዛይቱን ቀባው። በቃ እንደ ዳንኩ አመንኩ። አንተም ትቀየራለ ና እስኪ ቁጭ በል ከፍራሽ ተነሽና ወንበር ላይ ቁጭ በል አልኩ። ተነሳ፣ ቁጭ አለ። ከዛ ይሄ ውሃ ጣጣ አልኩ። ፎቶ ላይም ዛይት ቀብት ያለው ቁጭ በል አልኩና ግንባሩ ላይ እንደዚህ እሽ ታረኩና የታመመ ሰውም ነበረ። ከዛ ቀባው ይሄ ሰውዬ እኮ በጣም እኮ ነው የምወደው እኔ እንደዛ። እኔ አዲስ አበባ ላይ ያልቀረ ቤተክርስቲያን የለም፣ ሁሉም ቦታ ሄዳለሁ፣ ግን እንደዚህ አይነት ቦታ አግኝቼ አላውቅም። ከዛ ቀባውና ይሄ ቦታ ደግመሽም ትሄጃለሽ፣ እኔም ይሄ ቦታ ሄዳለሁ አለ በጌታ በኢየሱስ ሃሌሉያ። እግዚአብሔርን አመስግኑ፣ ለጌታ ክብር ስጡ። እንደዛ ብሎ እኮ አያውቅም የእግዚአብሔር ሰው እኔ ቸርችም በግድ ነው የሚሄደው፣ ልጄና እኔ እዚህ ሄዳለሁ። ቃልውት ቤተክርስቲያን ነው የምቀመጠው ብቻ ሄዳለሁ። እኔ መቼ ነው ቆይ ከባለቤቴ ጋር አንድ ላይ የሚመጣው? እኔ መቼ ነው የኔ ቀን ብዬ ሁሌ አሌክስ እመጣለሁ። የኔ ቀን መቼ ሄዳለሁ። ፎቶ እንደ ቀባ ይሄ ቤት እኔ ሄዳለሁ። ቤት ላይ ሰው ነበረና ይሄ እኮ ጥሩ ሰው ነበረ። እንደዚህ ብሎ ማያቅም እንደዛ። ከዛ ዛሬ ያንተ ጌታ ይዞ መጣ መጥቷል። ሀሌሉያ። ከትናንት ወዲያ ያ ቦታ ቆይ ሰውዬው ይኖራል አለ። አረበ ኢየሱስም ይኖራል፣ እንደ ኖርማል ኮነው አርአርብ ሁሉም ይኖራል። ስልክ እንደውል ስል ስልክ ነበረ፣ ቲቪ ያ ቀን የተበላሸ እስኳን ዝግ ነው አይሰራም። ከዛ ስልኩም ጠፋብኝ። ከዛ እንሂድ እባክህ፣ የእሱ ጌታ ይመራል አንተን አምጥቶ የለ በቃ እንሂድ አልኩና በጅልማ መጣሁ። ይኸው የአንተ ጌታ አምጥቶ እዚህ ቁጭ አረግ

ከዛ በኋላ ያለው ቸርቾች ታውቃለህ፣ አልተመችም። ከዛ በኋላ ሂጅ አዲስ አበባ ምናምን ከሆነ በቃ አይሄዱም። አዲስ አበባ ከሆነ እሄዳለሁ እንጂ። አሁን እዚህ ለመምጣት እንዴት አሰብክ? አሁን በቃ ነው ነው ቲቪ ላይ አይቼ በቃ ሔኖክ እና ነው ምን ቼክ አድርጊው ከዛ ቼክ አድርጋ ነገረች ሁሉ ነገር ቁጭ አድርጋ ነገር እ ሁሉ ነገር ቁጭ አድርጋ ነው ነገረች ነው መጣው በቃ እንደዚህ አድርጎኛል። ራሱ በቃ ቀጣይ ምን አልቻልኩ። በጣም ከዛ በኋላ በቃ ሳምንት አብሬ ሄዳለሁ ያሉ ብዙ ምንድን በቃ ሸራ የወጠረ ቸርች አንቺ መሄድ ትችያለሽ፣ አንቺን አልከለክልም፣ ግን እኔን እንሂድ ምናምን እንዳትዪ። ግን እንደ አዲስ አበባ አይነት ቸርች ካለ ሄዳለሁ። ከየትም ሀምጪ ይላል ጌታ። ያመጣል እንግዲህ ለእሱ መንገድ አለው። እሱ ያውቃል። እንዴ ከየት ላምጣ? ይሽ ካመን ከይም ቸርች ነው ይላል። አይደለም ይላል። በቃ የእኔ አምላክ ደግሞ ዛሬ ለዚህ ቤተሰብ ዛሬ በረከት ሆነ። ዋይ አካ አሜን። ዩት ይሄን ሰው እግዚአብሔር ያገለግላል ይለኛል። አሜን እጠቀምበታለሁ ይለኛል። አሜን እቀበዋለሁ ይለኛል። አሜን እኔ አየው ካልኩ አየው ነው። አንድ ፀሐይ ሲገባ አየው። አሜን ጨለማችሁ ሲከፈፋ አየው። አሜን በብርሃን ዋ ፋሚሊዎች፣ ዘርህ አደርግህ ላይ በረከታችሁ ሁሉ ተይዞ ታስሮ የሁላችሁ የአንተ ብቻ አለ ሁሉ ከአንተ ቤተሰቦች የሁላችሁ ነው። ታስሮ ያለ ሁሉ መንከራተት ኢትዮጵያ ውስጥ የተለያየ ቦታ ተበትናችሁ መንከራተት ነው። እግዚአብሔር አምላክ ይህን ቀመር ዛሬ ሰበረብህ ታሪክ

አንድ ጥያቄ ነበረች። የእግዚአብሔር ሰው ለሱ በደንብ እንጠል ይፈልጋለሁ። ከጨለማ በቃ ከዚህ ዓለም እንዲወጣ የት እንዳለ ለመንፈስ ቅዱስና ለአንተ ትቻ አለሁ። የሱ ነገር፣ የባለቤት ነገር በቃ ዛሬ ወጣ። አሜን፣ ወጣኩ። ትቻ አለሁ በቃ እናንተ ሰጥቻ አለሁ በቃ ወጣኩ። እና ያ ጨለማ ወንበር ላይ እንድቀመጥ አልፈልግም በቃ አሜን። እንዳታለቅሽ ወጣኩ። አሜን። አዲስ ሰው ነው ከዚህ የሚሄደው በቃ ሸውኛለሁ እኮ ጌታዬ በቃ ከዚህ በኋላ እንዳታለቅሽ፣ እልል በይ እስቲ። ተባረኩ ወዳቸው በኋላ ዘይት ሰጥሻለሁ።